ሰላም ጤና ይስጥልን፣ አራማጅ ተመልካቾቻችን መስከረም 25 2018 ዓ.ም የምረት ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳና እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁ ስትቆዩ ሐሳብ አስተያየት ቢኖራችሁ ጥቆማ፣ ዜና ጂሜል ዶት ኮም እንዲሁም ደግሞ በቴሌግራም በዚህ ሰዓት እንግዲህ በርከት ያሉ መረጃዎችን ይዣለው የፖለቲካዊ መረጃዎችን፣ የግንባር መረጃዎችን፣ የጀኔራሎችን ሪፖርት በተመለከቱና በተለያዩ አካባቢዎች ያሉ አሁን አሁን ሁኔታዎችን በተመለከተ ዝርዝር መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። እንግዲህ አብራችሁን ስትቆዩ በተለይ በማዕከላዊ እና በደቡብ ጎንደር ቀጠናዎች አካባቢ በሶስት አቅጣጫዎች አዲስ ዘመቻ ከማለዳ ጀምሮ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘውም ያለውን ዝርዝር መረጃ የማድረሳችሁ ይሆናል። ወደ ተለያዩ አካባቢዎች ያለውን ወታደራዊ ዘመቻ አቅርቦት እንዲሁም ደግሞ ትብብርና ግንባሮች ማ አዲስ ግንባርና ትብብሮች እየመጡ ነው። ከፋኖ ጋር እንሰራለን የሚሉ ትብብርና ግንባሮች እየመጡ ነው። እንግዲህ ትግል እያደረጉ ብልጽግናን እንታገላለን የሚሉ ድርጅቶች በይፋ ከፋኖ ጋር እንደሚሰሩ እየገለጹ ነው። ከዚህ ጋር በተያያዘም ያሉ ዝርዝር መረጃዎችን አደርሳችኋለሁ። ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ የግንባር መረጃዎችን በቅደም ተከተል ወደ እናንተ ሳደርስ በሰዓት ካያስኳቸው አስተያየቶች መካከል እንግዲህ ከመልክቶቻችሁ መካከል ጥብቅ ማሳሰቢያ የሚል ይገኝበታል። ይህንን አስተያየት ጠቃሚ ሆኖ ስላገኘሁት የማደርስ ይሆናል ወደ እናንተ በተለይ ሰሞኑን በጎንደር ቀጠና የነበረውን የፋኖ የእርስ በርስ ውጊያና ተኩስ ተከትሎ ብዙዎቹ ጉዳዩን ለማስቆም እና ሽምግልናም ሆነ ወደ አንድነት እንዲመጡ በርካታ ጥረቶችን ሲያደርጉ ነበር። በዚህ በኩል እንግዲህ ለጊዜው በስማቸውን መጥራት አስፈላጊ ያልሆነ በሂደቱ ላይ ያሉ ትልልቅ የሃይማኖት አባቶችም ምስጋና የሚገባቸው ይሆናል። ከዚህ ጋር በተያያዘ እንግዲህ በጥብቅ ማሳሰቢያ በተለይ በጎንደር ቀጠና ላለው ፋኖ የቀረበውን መልእክት እንደሚከተለው አቀርበዋለሁ። ዋና ዋናዎቹን ነጥቦችንም አቀርበው በጎንደር ስም ተደራጅተው የሚንቀሳቀሱ ማህበራትና ሌሎች አደረጃጀቶች ፋኖች መካከል የተፈጠረውን ክፍተት የበለጠ እንዲሰፋና ማቆሚያ ወደ ሌለው እርስ በርስ እልቂት እንዲገቡ ከመገፋፋት ተግባር ይልቅ አብረው ሊታገሉና ወደ አንድነት ሊመጡ የሚችሉበትን መንገድ እንዲያመቻቹ በጥብቅ አቱርቀን እንጠይቃለን። ሁለት የጎንደር ጂኦፖለቲክስ ወይም ደግሞ መልክዓ ምድራዊ አቀማመጥና አካባቢው የወረረው ፖለቲካው ዥንብር ያስከተለውን የፖለቲካ ውጥረት ያገናዘበ ጣምራዊነት ትግል ታደርጉ ዘንድ እስካሁን በተፈጸሙ ስህተቶች ዙሪያ በወንድማማችነት ግልጽ ውይይት እንድታደርጉና ትልቁን የወጣችሁበትን የዓላማ አማካይ ያደረገ ትግል እንድታደርጉ ዘንድ ማህበራችን አጥብቆ ይለምናል። ሶስት በትግል ሂደት በማወቅም ሆነ ባለማወቅ የሚፈጠሩ ስህተቶች ሊኖሩ እንደሚችሉ ብዙ የታሪክ ሰነዶች ያስረዳሉ። ሆኖም በአንድ ቤት ውስጥ የሚፈጠሩ ችግሮች በተለይ የአማራ ኩሪ ብሂል እና ባህልን ተከትሎ በሽምግልና በመወያየት በይቅር መባባልና በይቅር መባባል መፍታት ሲቻል እርስ በርስ በመገዳደል የሚሳካ ወይም ደግሞ ግቡን የሚመታ ትግል ሊኖር እንደማይችል ሁሉም ሊረዳ ይገባል። ስለሆነም ሁሉም የፋኖ ኃይሎች ጦራቸውና ጦራቸውን ጠላቶቻቸውና ጠላቶቻቸው ላይ ብቻ እንዲያነሱ አጥብቀን እንጠይቃለን። አራት ጎንደር ላይ የሚፈጸሙ ስተቶች የመላው አማራ ህልውና ትግል ጥያቄ ውስጥን የሚያስገቡ መሆናቸውን በመገንዘብ የአማራ ህልውና ትግል ግብ ካልመጣ አማራ እንደ ሕዝብ ኢትዮጵያም እንደ ሀገር ልትቀጥል እንደማስችል ተረድታችሁ ይህንን ከፍተኛ ኃላፊነት በብቃት እንደምትወጡ ዛሬም እምነታችን ነው። ማህበራችን ለምታደርጉት ማንኛውም በጎሳቤ ሳቤ ከጎናችሁ እንደሚቆም ልናረጋግጥላችሁ እንወዳለን። ዓለም አቀፍ የጎንደር አማራድነት ማህበር ድለፋኖ በሚል ዛሬ መስከረም 25 ካወጣው ጥብቅ ማሳሰቢያ ላይ ግዲ የጥብቅ ማሳሰቢያ የተወሰደ መልእክት ነው። እንደዚህ አይነት ገንቢ የሆኑ ሚናዎችን የሚወጡ ሐሳቦችን አስተያየቶችን እንዲሁም ደግሞ በተግባርም ወደ አንድነት እንዲመጡ ማህበራቶች፣ ግለሰቦች፣ የሃይማኖት አባቶች ሊሂቃንና የሚመለከታችሁ የሚታደርጓቸው ጥረቶች የሚመሰገኑ ናቸው። በተለይ እንግዲህ በዚህ ዙሪያ ሰሞኑን ትልልቅ የሃይማኖት አባቶች እያደረጋቸው ያለው ጥረት እንግዲህ ሊመሰገን የሚገባው ነው። ከዛ በተቃራኒው ደግሞ አካባቢያዊነትን፣ አውራጃነትን፣ ግለሰብን እንዲሁም ደግሞ የተለያዩ መስፈርቶችን ይዞ አንዱን ከአንዱ ሌላውን ከሌላው ሲያጋጭ እንዲሁም ደግሞ ወደ መከፋፈልን የሚያሰፉ ሐሳብ አስተያየቶችን በማህበራዊ ሚዲያ ጭምር በአሳፋሪ በሆነ ሁኔታ በቲክቶክ፣ በፌስቡክ፣ በሌሎች ማህበራዊ ሚዲያዎች ሲያሰራጩ የሚሉት ደግሞ ለዚህ ትግል አስተዋጽኦቸው ባሉታዊነት የሚመዘገብና ታሪክ በጥቁሩ የሚያስታውሰው ይሆናል። እንግዲህ በእነሱ ፍላጎት በእነሱ እይታ ልክ አንዱ ለጊዜው ልክ የሆነ የሚመስላቸውን እነ ወይ ደግሞ እነሱን ፍላጎት ይዘው እንዲያሸንፍ የፈልጉትን ቡድን ወደ ላይ ሌላውን ደግሞ ወደታቸው በማድረግ በዚህ በኩል በቀኝም በግራም አሉታዊ ሚና የሚወጡ አካላት እንግዲህ ትምህርት ሊወስዱ ይገባል። ይህንን መልእክት እንግዲህ በዚህ ማድረስ አስፈልጓል። ሌላው መረጃ እንግዲህ ወደ አማራ ክልል የግንባር መረጃዎችና ተያያዥ መረጃዎች የሚወስደን ነው። ለብልጽግናና ለሚሊሻ ደሞዝ እናበል የህዝብና የመንግስት ሀብቶችን በጨረታ እየተሸጡ መሆኑን የሚገልጽ መረጃ ነው። ሦስተኛ ዓመቱን የያዘውን ጦርነት ተከትሎ በአማራ ክልል በመዘጋጃ ቤቶች፣ በተቋማት የተቋማትን ይዞታዎችና የግል የወል የአርሶ አደር መሬቶችን በሁለት መንገድ ለጦርነት እየዋሉ እንደሆነ ነው መረጃው የሚገልጸው። አንደኛ መሬቶቹን በጨረታ እየሸጡ የበጀት ጉድለት ለመሙላትና ለሚልሻ ለዘመቻ አብልና ደመወዝ ለመዋል ለወታደራዊ አገልግሎት፣ ከዛ ባሻገር በሁለተኛ ደረጃ ደግሞ በጦርነቱ ለሚዘምቱ የሚልሻ የአድማ ብተና እንዲሁም ደግሞ የመከላከያ ወታደሮች እንደ ካሳ የጦርነት ማበረታቻ በመሆን የከተማ መሬት ለወታደራዊ ዘመቻ የደም ካሳና ለዘመቻውን ለመደገፍ እና በዘመቻው እንዲገፉ ለወታደሮች በገጸ በረከትነት እየቀረበ ይገኛል። ይህም እንግዲህ የመንግስት የጸጥታ ኃይል በመሬት የከተማ ይዞታዎችን የመኖሪያ ቤት ብቻ ሳይሆን በተለያዩ ቦታዎች ላይም እንደዚሁ የመሬት ቅርምት እያደረገ እንደሆነ ሊታወቅ ይገባል ብሏል መረጃ ሰጪዎቹ ለዘመቻ በሚንቀሳቀሱባቸው የተለያዩ አካባቢዎች መሬት እየተቀበሉ የሚሸጡ ወታደራዊ አዛዦች የጸጥታ ኃይሎች በርካታ ናቸው። በተለያዩ ከተሞች በሚዘዋወሩባቸው በሙሉ መሬት እየተቀበሉ ይሸጣሉ። ይሄ እንግዲህ በዚህ ጦርነት በዚህ ጦርነት ሀብት የሚሰበሰቡ እንዲሁም ደግሞ ጦርነቱ እንደ ሀብት ምንጭ የሚመለከቱ ወታደሮችና ለዚህ ተባባሪ የሆነው ደግሞ ብልጽግና የአካባቢ ብልጽግና ባለስልጣናት ናቸው። በዚህ መንገድ ብልጽግና የህዝብን ቋሚ ሀብት ለጦርነት እያዋልና እያጠፋ ነው ሲሉ አስተያየት ሰጫዎች ገልጸዋል። ሌላው ወደ መቄት የሚወስደን መረጃ ነው። ሰሜን ወሎ በመቄት ከተማ በትናንትና ምሽት በተፈጸመ ጥቃት ጉዳት መድረሱን መረጃዎች ጠቁመዋል። በመቄት ገረገራ ከተማ ሆቴል ላይ በነበሩ የመንግስት የጸጥታ ኃይሎች ላይ በተከፈተ ድንገተኛ የተኩስ እሩምታ ጉዳት መድረሱን ለማወቅ ተችሏል። በተኩስ ሩምታው የሚሊሻና የአድማ ብተና አባላት ሙትና ቆስለኛ ስለመሆናቸው ተገልጿል። በዚህ ጥቃት የነፍስ ወከፍ መሳሪያዎችም በፋኖች መግባታቸውን መረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ እንደዚሁ በዚህ በፍላቂት ገረገራ ወደ ጋሸና በትላንትና ሁለት ሶስት ቦታዎች ላይ የደፈታ ጥቃቶች መፈጸማቸው መዘገቡ ይታወቃል። ወደ ማዕከላዊ ጎንደር እና ደቡብ ጎንደር አዋሳይ ባሉ አካባቢዎች ማለዳ የወጡ መረጃዎች እንደሚያሳዩት እስከ በለሳ በተለይ ከአዲስ ዘመን እስከ በለሳ ሊቦ ከምከም ቀጠና አዲስ ወታደራዊ ዘመቻ እየተደረገ ነው። በዚህ ሰዓት ከባህር ዳር እና ከሌሎች ከተሞች የተንቀሳቀሰ የመንግስት ኃይል በሚካኤል ደብር ተብሎ የሚጠራውን ቦታ ማዕከል ባደረገ ሁኔታ በሶስት አቅጣጫዎች ወታደራዊ እንቅስቃሴ እያደረገ ነው። ይህ በሶስት ግንባሮች ከማለዳ ጀምሮ ወደ ሚካኤል ደብር ዘመቻ እያደረገ የሚገኙ የመንግስት ኃይል አንደኛው ከበለሳ ደጎማ አቅጣጫ ወደ ሚካኤል ደብር፣ ሁለተኛው በአዲስ ዘመን ከተማ አስታ ተብሎ በሚጠራው በኩል ወደ ሚካኤል ደብር፣ ሶስተኛው ደግሞ ከአዲስ ዘመን በአዲስ ዘመን ጎንደር ዋናው መንገድ ተከትሎ በጣራ ገዳም አርኖ ጋርኖ አቅጣጫ ወደ ሚካኤል ደብር ተብሎ ወደሚጠራው ቀጠና ነው። ሌሊቱን ከባህር ዳርና ከሌሎች ከተሞች የተጓዘ የመንግስት ኃይል ነው ሚካኤል ደብርን ማዕከል አድርጎ በሶስት ግንባሮች ዘመቻ እያደረገ የሚገኘው በሰዓት ሃያ ሦስት በሞርተር በዲሽካ አልፎ አልፎ ተኩስ ይሰማል። እንግዲህ ይህንን በተመለከተ ወደ ቀጠናው መጠጋቱ ተከትሎ ፋኖም በተጠንቀቅ ነው የሚገኘው። ተጨማሪ ዝርዝር መረጃዎችን እየተከታተሉ የማደርሳችሁ ይሆናል። ሌላው መረጃችን በዚሁ መስመር ትናንትና ከጎንደር ወደ አዲስ ዘመን ባህር ዳር ደብረ ታቦር የሚወስደው መንገድ መዘጋቱን የተመለከተ መረጃ ድርሻችሁ ነበር። ዛሬም እስከዚህ ሰዓት ድረስ መንገድ አልተከፈተም። የመንግስት የጸጥታ ኃይሎች ከአዘዞ ወታደራዊ ካምፕ ወደ ጠዳ እንዲሁም ደግሞ ማክሰኝት እንፍራንዝ በመንቀሳቀስ መንገድ ለማስከፈት ሙከራ ቢያደርጉም እስካሁን ድረስ ተሽከርካሪዎች እየተንቀሳቀሱ አይደለም። እንግዲህ መንገድ እየተዘጋው በጎንደር ጠቅላይ ግዛት እዝ ፋኖ መመሪያ መሰረት ነው። ምንድን ነው እያቀረቡት ምክንያት፣ በአካባቢው ዘረፋና ሕገወጥ ኬላዎችን ለማስወገድ ዘመቻ ስለሚደረግ በሚል እንግዲህ ላልተወሰነ ጊዜ መንገዱ እንዲዘጋ ጥሪ መቅረቡን ተከትሎ ነው ትላንትና ዛሬ ትራንስፖርት እንቅስቃሴው እየቆመው። ከዚህ ጋር በተያያዘ ፋኖ ደረጀ በላይን ጠይቄው ነበር። በአጭር ቀን መንገድ ይከፈታል የሚል ምላሽ ነው ትላንት እየሰጠው ወደ ጎጃም ስንሄድ ደጋ ዳሞት ፈረስ ቤት፣ ዛሬ ተጨማሪ ኃይል ወደ ከተማዋ ስለመግባቱ መረጃዎች ጠቁመዋል። ከደንበጫ የቡድን መሳሪያዎችን ጭምር የያዘ ተጨማሪ መከላከያ ኃይል ወደ ፈረስ ቤት ከተማ ገብቷል። በሌሎች ቦታዎችም ተመሳሳይ ወታደራዊ ስምርቶችና እንቅስቃሴዎች በብዛት ይታያሉ። ወታደራዊ ዝግጅት ይታያል። ከባህር ዳር ወደ ዳንግላ ባሉ መስመሮች በሚገኙ አካባቢዎች ተጨማሪ ወታደራዊ ስምርቶች እንዳሉም መረጃዎቹ ጠቁመዋል። ሌላው መረጃችን ወደ ወልቃይት የሚወስደን ነው። ወልቃይት ማይካድራ ስምሪት ተሰጥቷቸው የነበሩ የህዋት ሰላዮች በቁጥጥር ስር መዋላቸውን የሚገልጽ መረጃ ነው። እነዚህ ሰሞኑን በማንጎ በረከት ወረዳ በረከት በኩል በየህዋት ታጣቂዎች ከፈጸሙት ወረራ ጋር ግንኙነት እንደነበራቸው እነዚህ የተያዙ ሰዎች ታውቋል። በቁጥጥር ስር የዋሉት የህዋት ሰላዮች የመሳሪያ የሰው ኃይል ስምሪትን በተመለከተም እንደዚህ ሁለታዊ መረጃዎችን እና ቋሚ ኦፕሬሽን ስምሪቶች እንደተሰጣቸው ለማወቅ ተችሏል። ከተሰጧቸው ተልእኮዎች መካከል በተመረጡ አመራሮች ላይ ግድያን ጨምሮ የተለያዩ ተልእኮዎች እንደተሰጧቸው ለማወቅ ተችሏል። ታጣቂዎቹ በዚህ በማይካድራ በኩል ከሱዳን ብቻ ሳይሆን መተማና ቋራ ቀጠናዎችም ተመሳሳይ ስምሪቶች እንደተሰጧቸው ጓደኞቻቸው አጋልጠዋል። በዚህ በወልቃይት እንግዲህ ሰሞኑን ከሱዳን ወደ ወልቃይት ኖች ሀገር ጥቃት የከፈቱ ታጣቂዎች መኖራቸው ይታወቃል። በተለይ የሱዳን ድንበር ሸረሪና ቀጠና ወደዚህ አካባቢ ዘልቀው በገቡ ታጣቂዎች ጉዳቶች ደርሰዋል። ከሶስት ቀናት በፊት በዚህም ሶስት ሰዎች ሲገደሉ አንድ ትራክተር እና ሌሎች ሰዎች ደግሞ በህዋት ታጣቂዎች ታግተው ተወስደዋል። ባለፈው አካባቢው እንደዚሁ በአካባቢው በተለይ የተከዜ ዘብ ሚሊሻዎች በሰጡት ያጸፋ ምላሽ በህዋት ታጣቂዎች ላይም እንደዚሁ ጉዳት ደርሷል። የጉዳቱ መጠን በዝርዝር አልታወቀም። ይህንን ተከትሎ በተደረገ አሰሳና ጥቆማ ነው እነዚህ ለስለላ ተሰማርተው የነበሩ የህዋት ታጣቂና ሰላዮች በቁጥጥር ስር የዋሉት። ሌላው የፋኖ የተመለከተ መረጃ ነው። ፋኖ ከዘመቻ ባሻገር ከአካባቢው ህዝብ ጋር ተከታታይ ውይይቶችን እያደረገ መሆኑን መረጃዎች ጠቁመዋል። ለፋኖ ሰራዊት እና ለአባላትም ተከታታይ የፖለቲካ እና የግንዛቤ ማስጨበጫ ስልጠናዎች እየተሰጡ እንደሆነ መረጃዎቹ ጠቁመዋል። በተለይ እንግዲህ ፋኖ በሚቆጣጠራቸው ቦታዎች የህዝብ አስተዳደር ምስረታ፣ የሰላምና ጸጥታ ደህንነት ጉዳይ በተመለከተ እንደ ቁልፍ ስራ ተይዞ በሚቀጥለው በያዝ ነው 2018 በተለያዩ አካባቢዎች የሚሰራ ስራ መሆኑን ተከትሎ አሁን ስልጠናዎችና ከህዝብ ጋር ውይይት በማስፈለጉ ነው በተለያዩ አካባቢዎች ውይይቶች እየተደረጉ ያሉት ሲሉ የፋኖ ቃል አቀባይ ገልጸዋል። ህዝቡ በህዝቡ በሚቆጣጠራቸው ፋኖ በሚቆጣጠራቸውና በያዛቸው አካባቢዎች በፖለቲካ ግንዛቤ እየተፈጠረለት ራሱን እንዲያስተዳድርና ከፋኖ ጋር በመሆን የህዝብ አስተዳደር እንዲመሰረት ስራዎች እየተሰሩ ይገኛሉ። ከዚህ በፊት ፋኖ ወታደራዊ ዘመቻ ላይ ብቻ በማተኮር ትኩረቱን አድርጎ በዚህ መንገድ ነበር የቆየው። አሁን ግን ነፃ በወጡ ቀጠናዎች ወደፊትም ነፃ በሚወጡ ቀጠናዎች የህዝብ አስተዳደር ማዋቀር እና መዘርጋት ተመልሶ የማይፈርስ ቋሚ የሆነ የህዝብ አስተዳደር ማዋቀር አስፈላጊ ሆኖ ስለተገኘ ህዝባዊ ውይይት፣ የፖለቲካ ካድሬዎች ስልጠና በየአካባቢዎቹ እየተሰጠ መሆኑን መረጃው ጠቁሟል። ወደ ባህር ዳር የሚወስደን መረጃ ላስከትል። ባህር ዳር ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ወደ ባህር ዳር ገብተዋል። ተመስገን ጥሩነህ እንግዲህ ሰሞኑን በሰሜን ወሎ በምዕራብ ወሎ የተደረጉትን ዘመቻዎች ተከትሎ የአማራ ብልጽግና አመራሮች ከባድ ድንጋጤ ውስጥ በወደቁበት በዚህ ሰዓት ወደ ባህር ዳር ከሄዱባቸው ምክንያቶች አንዱ ይህንን ተከትሎ እንግዲህ ብዙዎቹ የብልጽግና ባለስልጣናት ከስራ ገበታቸው ጠፍተዋል። የብልጽግና መዋቅርም በወረዳዎች ፈራርሷል። በዚህ ምክንያት ድንጋጤ ላይ የወደቀውን የአማራ ብልጽግና አመራር ለማበረታታትና ለማጠናከር ያለመው ጉዞ ሲሆን ለዚህ ጉዞ ግን የተሰጠው ሽፋን በባህር ዳር የሚመረቁ የህንፃዎችንና ሌሎች የሚጎበኙ የልማት ስራዎችን ለመጎብኘት የሚል ነው። ዋና አላማው ግን የብልጽግና አመራሮች ጋር ባለው አጠቃላይ ሁኔታ ጋር ለመወያየት ነው። ለዚህ እንግዲህ ከሰዓት በኋላ አቫንቲ ሆቴል ያረጋ ከበደ ካቢኔ ጋር አቶ ተመስገን ጥሩነ ስብሰባ ያደርጋሉ ነው እየተባለው የሚነሱ ዋና ዋና ነጥቦች ካሉ እየተከታተልኩ የማደርሳችሁ ይሆናል። እንግዲህ በዚህ መርሃ ግብር ከዚህ ጋር በተያያዘ በአማራ ብልጽግናና በፌዴራል ደረጃ ከሚቀጥለው ሳምንት ጀምሮ የስልጣን ሹምሽር ይደረጋል የሚል መረጃም የመረጃ ምንጮች ገልጸዋል። ከሚቀጥለው ሳምንት ጀምሮ በፌዴራል እና በክልል ሹምሽር ሊደረግ ነው። ከዚህ ጋር በተያያዘ በአማራ ክልል ከክልል እስከ ወረዳ ድረስ እንደዚሁ ሹምሽር ይኖራል። እነማን ይሾማሉ እነማን ይሻራሉ? የሚለው አልታወቀም። ሆኖም ከዚህ ጋር በተያያዘ ፕሮፖዛሎች እየቀረቡ ነው የሚገኙት። የብልጽግና የፓርቲ ጽህፈት ቤቶች የተሿሚዎችን በተመለከተ እንደዚሁ ፕሮፖዛል እያዘጋጁ እንደሆነ ለማወቅ ተችሏል። ይህ እንግዲህ ከጥቅምት የመጀመሪያ ሳምንት ጀምሮ በፌዴራልና በተለያዩ አካባቢዎች ሹምሽር እንዳለ ነው መረጃዎቹ እየጠቆሙት። ወደ ደብረ ማርቆስ ቀጠና የሚወስደን መረጃ ላስከትል። በደብረ ማርቆስ ቀጠና ስናን ወረዳ ሮቡ ገበያ አንድ የህክምና ባለሙያ በመንግስት የጸጥታ ኃይሎች ስለመረሸኑ መረጃዎቹ ጠቁመዋል። የጤና ባለሙያዎቹ እንግዲህ እየተገደሉ ያሉት በዋናነት ፋኖን ታክማላችሁ በሚል ሰበብ ነው። በድሮንም እንዲሁም ደግሞ በፊት ለፊትም እየተገደሉ ነው የሚገኙት። በዚህ እንግዲህ በተለይ በአማራ ክልል ጦርነቱ ከተጀመረ በኋላ በክልሉ በከፍተኛ ሁኔታ የዚህ ግፍና ሰቆቃ ሰለባ ከሆኑት የህብረተሰብ ክፍሎች መካከል ሾፌሮች፣ የጤና ባለሙያዎች፣ መምህራን ይገኙበታል። የጤና ባለሙያዎች ደግሞ ለምን በሙያችሁ ትሰራላችሁ በሚል ጭምር ነው ይሄ ግድያ እየተፈጸመባቸው የሚገኘው። ይሄ ስናን ወረዳ የተረሸነው ነው የጤና ባለሙያ በሙያ ፋኖን አክምሃል በሚል ለሶስት ሳምንታት ታስሮ ከቆየ በኋላ ነው ከእስር ቤት ተወስዶ በመንግስት የጸጥታ ኃይሎች እየተረሸነው ተብሏል። እንግዲህ በዚህ ግፍና ሰቆቃ በርካታ ሐኪሞች በዚህ መንገድ ፋኖን ታክማላችሁ በሚል ተገድለዋል፣ ታስረዋል፣ ተደብድበዋል። እንዲሁም ደግሞ በድሮን ጥቃት ምክንያት በሕክምና ላይ ያሉ እንደዚሁ መገለላቸው በአምቡላንስ ተሽከርካሪ አምቡላንስ አገልግሎት እየሰጡ እንደዚሁ በድሮን መጠቃታቸው ይታወቃል። ወደ አፋር የሚወስድን መረጃ ላስከትል፣ ወደ ግንባር መረጃዎችን መለሳለሁ። በአፋር ብሔራዊ አንድነት አብዮታዊ ግንባር ከፋኖ ጋር በትብብር እንደሚሰራ አስታውቋል። የግንባሩ ሊቀመንበር ሀጂ ኢብራሂም ግንባሩ ብልጽግናን ለመታገል ከፋኖ ጋር በትብብር እንደሚሰራ አረጋግጠዋል። የቀድሞ የአፋር ክልል የእርሻ ቢሮ ኃላፊ የነበሩትና የአሁኑ የግንባሩ ሊቀመንበር ብልጽግናን ለመታገል ወደ ኤርትራ ተሻግረው የትጥቅ ትግል እያደረጉና የሰራዊት እያዘጋጁ ነው የሚገኙት። እንግዲህ እሳቸው ከፋኖ ጋር ለመስራት ዝግጁ መሆናቸውን ገልጸዋል። በዚህም በርካታ የአፋር የፖሊስ አባላት እየተቀላቀሏቸው ይገኛሉ። አሁንም ጥሪ አቅርበዋል። ለአፋርና ለሌላው ኢትዮጵያዊ ጥሪ አቅርበዋል ብልጽግናን ለመታገል ሀጂ ኢብራሂም ብልጽግና በአፋር ህዝብ ላይ ፈጽሟቸዋል ያሏቸውን ድርጊቶች እና ወደፊትም ይፈጽማቸዋል ያሏቸውን ስጋታቸውን አስቀምጠዋል። ከነዚህ መካከል እንግዲህ በአሰብ ጉዳይ የሚነሳ ጦርነት በሁለቱም የአፋር መካከል የሚፈጥረው ግጭትና አፋርን የጦርነት ቀጠና ያደርገዋል የሚለው እንዲሁም ደግሞ የነደብረ ጽዮንን ቡድን የሚቃወሙ የነጌታቸውን ቡድን የሚደግፉ የህወሀት የቀድሞ ወታደሮች በአፋር ክልል የሚያደርጉትን ስልጠና በተመለከተ እንደውም የአፋር ብልጽግና መሪዎች አሁኖቹ የጎሳ ግጭት ምናምን፣ ሙስናን እያባባሱ ክልሉን ለከፋ ችግር ዳርገውታል በሚል ሶስተኛው፣ ደግሞ የአፋርን ለዋላዊ መሬቶች እንደዚሁ አሳልፈው ሰጥተዋል የሚሉ ጉዳዮችን አንስተዋል። እንግዲህ በስጋታቸው እነዚህን ሲያነሱ በተለይ ከፋኑ አንጻር የፋኑ ትግል የነፃነትና የእኩልነት ትግል መሆኑን እንደሚያምኑና ለዚህም እውቅና እንደሚሰጡና አብረው ለመስራት ዝግጁ መሆናቸውን ገልጸዋል። እንግዲህንን በተመለከተ እሳቸው ካፋር ነው የወጡት። ሰሞኑን የፋኖን ትግል ሃይማኖታዊ ሽፋን ለመስጠት ለሚሞክሩ ሰዎች ትክክለኛ መልእክት ሆኖ ነው የሚገኘው። ወደ ሌላ መረጃችን ስንሄድ ወደ ዓላማጣ የሚወስድን መረጃ ላስከትል። ዓላማጣ ኮሎኔሉ ንግግር የተወሰደ መረጃ ነው። መጀመሪያ አብይ አህመድ ጋር የምንዋጋ ከሆነ መጀመሪያ አማራንን የሚለውን ወጣት ራያ ውስጥ በራያ ውስጥ ቀድመን እርምጃ ልንወስድበት ይገባል። ራያ ውስጥ አማራ ነን የሚል የታጠቀና የተደራጀ የአማራ ወጣት ባለበት ሁኔታ ከዛ አልፈን የምናደርገው ጦርነት እኛን መልሶ ዋጋ የሚያስከፍለን ነው። እኔ ይህንን ትዕዛዝ ለመስጠት ተዘጋጅቻለሁ ብለዋል። ኮሎኔሉ ናቸው ይህንን ያሉት። እንግዲህ ራያ ላይ በወጣቱ ላይ እርምጃ እንዲወሰድ በተለይ የአማራ ጥያቄ የሚያነሱትን እርምጃ እንዲወሰድ ይህንን ትዕዛዝ ለመስጠት መዘጋጀታቸውን የተናገሩት የቀድሞው የአርሚ 24 አሞራ ክፍለ ጦር አዛዥ የአሁኑ የኮር አዛዥ ኮሎኔል ንጉሴ ናቸው። ኮሎኔል ንጉሴ እንግዲህ ቀድሞ የአሞራ ክፍለ ጦር አዛዥ ነበሩ፣ አርሚ 24 አሁን የኮር አዛዥ ሆነዋል። በእሳቸው ቦታ ደግሞ አብርሃ የሚባል ሰው ተክቷቸው፣ እሳቸው ወደ ላይ አድገዋል። ይህንን ጥሪ አቅርበዋል። ኮሎኔል ንጉሴን ጨምሮ እንግዲህ ራያ አማራንን የሚለውን ትጥቅ ለማስፈታት እርምጃ መውሰድ አለብን የሚለው ሰሞኑንም ህወሀት በስብሰባዎች የወሰነው ውሳኔ ነው። ከዚህ ጋር በተያያዘ እንግዲህ ኮሎኔል ንጉስ ይህንን በሚናገሩበት ወቅት ጆን መድ ደግሞ ብልጽግና አሁንም ዋና ጥላታችን ነው፣ አንድና አንድ ጥላታችን ብልጽግና ነው የሚል ንግግር ማድረጉ ይታወቃል። እንግዲህ በፕሪቶሪያዊ ሰላም ስምምነት በኋላ በይፋ ወጥተው የህወሀት ወታደራዊ መሪዎች ብልጽግናን ቃል በቃል ዋና ጥላታችን የሚል ንግግር ሲያደርጉ ይሄ የመጀመሪያው ነው። በእርግጥ በተለያየ መንገድ ሲገልጹት ቢቆዩም ግን ይሄ ከፕሪቶሪያ የሰላም ስምምነት በኋላ የመጀመሪያው ነው። ከዚህ ጋር በተያያዘ ጀኔራል ታደሰ ወረደም እንደዚሁ ህወሀትን ማደን እና ማትረፍ ብቸኛ ስራችን ነው፣ ለዚህ አስፈላጊውን ርብርብ እናደርጋለን ሲሉ ገልጸዋል። ሌላው መረጃችን ወደ ሰሜን ወሎ እዛው የሚያቆየን ነው። ሰሜን ወሎ ሀብሩ፣ ናራ፣ ድሌ፣ ሮቃ እስከ ጊራና እና እስከ ወረባቦ ድረስ አዲስ ኃይል ስምሪት እየተደረገ ነው። ሰሞኑን ካፋረ ሲገባ የነበረው ኃይል በዚህ ቀጠና አብዛኛው ስምሪት ሲወስድ፣ አብዛኛው ደግሞ ወደ ወልዲያ መግባቱ ነው የታወቀው። እንግዲህ በዚህ ቀጠና አሁንም ሀብሮ መርሳን እናም ባሰልን ጨምሮ ብዙ ቦታዎች በፋኖ ቁጥጥር ስር ናቸው። ይህንን ግምት ውስጥ ያስገባ ስምሪት ይመስላል የሚሉት የአይንማኞች በተለይ በታችኛው የጊራና ሸለቆ እንዲሁም ደግሞ የሃራና የድሌ ሮቃ ቀጠናዎች አዲስ ወታደራዊ ስምሪት እንዳለ ገልጸዋል። ወደ ሸዋሮቢት የሚወስደን መረጃ ላስከትል። ሸዋሮቢት በብልጽግና አመራሮች መካከል እርስ በርስ ተኩስ ተከፍቶ ጉዳት መድረሱን መረጃዎች ጠቁመዋል። የሸዋሮቢት ከተማ የብልጽግና የሰላምና ደህንነት ኃላፊ የብልጽግና ተሿሚ ናቸው። አጃቢዎቻቸው እና አጃቢዎቻቸው ተገድለዋል። የሚሊሻ ጠርናፊ የነበረም አስተባባሪዎች እንደዚሁ ተገድለዋል። እንግዲህ ይህንን በራሳቸው በብልጽግና አንድ መዋቅር ውስጥ ባሉት መካከል በተነሳ የእርስ በርስ ተኩስ ነው ይሄ የሆነው። የብልጽግና አመራሩ በትላንትናው ዕለት በሸዋሮቢት በሚገኘው የማረሚያ ቤት አዳራሽ ውስጥ ከኦሮሞ ብሔረሰብ ዞን የመጡ የሚሊሻ ተወካዮችን፣ እንዲሁም ደግሞ የሰላምና ደህንነት ተወካዮችን፣ እንዲሁ ደግሞ በሸዋሮቢት ዙሪያ የሚገኙ የአፋር አጎራባች ሚሊሻዎችን እና ተወካዮችን ሰብስበው በስብሰባ ከተናገሩ በኋላ ወዲያውኑ እንደወጡ ነው እንግዲህ የተኩስ እሩምታ ተከፍቶ አጃቢዎቻቸው እና የሚሊሻ ጠርናፊዎቹ የተገደሉት የተገደሉበት ጉዳይ እስካሁን ድረስ አልታወቀም። በዚህ መንገድ የብልጽግና ባለስልጣናት እርስ በርስ ሲገዳደሉ ከወታደሮች ከአድማ ብተናዎች እና ከሚሊሻዎች ባሻገር ደግሞ ይሄ የመጀመሪያው ነው ተብሏል። የትኛው ባለስልጣን ይህንን ተኩስ እንደከፈተው ግን አልታወቀም። መነሻውም እየተጣራ ነው። ሌላው ጀኔራሉ በእዝ ስብሰባ ላይ እያነሱትን ጉዳይ በተመለከተ ከወታደራዊ መረጃ ምንጮች የወጣ መረጃ ነው። ጀኔራሉ በአማራ ክልል ያለውን ጦርነት በተመለከተ በተነሳ የእዝ ግምገማ ላይ አሁንም ህዝቡ ፋኖን አሳልፎ ሊሰጠን አልቻለም ሲሉ ምሬታቸውን አሰምተዋል። በተደጋጋሚ ህዝብ ከጎናችን ነው እያል ሪፖርት ብናደርግም መሬት ላይ ያለው እውነታ ግን እሱ አይደለም፣ ህዝብ አሁንም ፋኖን ደብቆ ይዟል ሲሉ ነው ምሬታቸውን የገለጹት። ስለዚህ ይህንን ውጊያ እያደረግን ያለነው በቀጥታ ከህዝብ ጋር ነው ብሎ መግለጽ ይቻላል። ቀድሞ የነበረው ለመከላከያ ይሰጥ የነበረው ክብር አሁን የለም። ህዝቡ አንድም ልጆቹ ስለሆኑ ይደግፋቸዋል በዓላማ ሁለትም ደግሞ ጥቆማ ለመስጠት ለመንግስት ይፈራል። ስለዚህ በዚህ ሁኔታ ነው ጦርነት እያደረግ ያለ ነው። እውነቱን ተቀብሎ አቋም መያዝ ይገባናል፣ ሲሉ ጀኔራሉ ይህንን አንስተዋል ነው የተባለው። ብዙ አመት ብንዋጋ ለውጥ አይመጣም። ሰራዊቱ ተስፋ ሲቆርጥ ንጹሐን ላይ እርምጃ ቢወስድ እንግዲህ ያው እስካሁን አልወሰድም ብለው ነው የሚያስቡት ጀኔራሉ። እርምጃ ቢወስድ ህዝቡ ግልብጥ ብሎ ለነሱ ይሆናል። ይሄ ደግሞ ለፋኖ በነሱ አጠራር ለጽንፈኛው መልካም አጋጣሚ መፍጠሩ አይቀርም። ይህን ብዙ ጀኔራሎች የሚያቀርቡትን ሪፖርት አውቃለሁ፣ ምን ይዘት እንዳለው እገነዘባለሁ። እውነታው ግን ይሄ ነው፣ እውነታውን መጋፈጥ አለብን ሲሉ ነው የገለጹት። ብዙ ጀኔራሎች ድል እያደረግን ነው፣ ኃይል ጨምር፣ ሎጅስቲክ ጫን፣ ተተኳሽ አቅረብ፣ ጥቂት ቀርቶናል፣ አንድ ወር ነው ሁለት ወር ነው እየቀረን ልንደመስስ ነው የሚል ሪፖርቶችን እንደሚያቀርቡ እገነዘባለሁ ሲሉ በተደጋጋሚ ተናግረዋል ተብሏል። ፋኖን ህዝቡ ደብቆታል። መፍትሄው ከዚህ የዘለለ መሆን አለበት። ይህንን ለበላይ ወታደራዊና ፖለቲካ አዛዦች አስረዷቸው፣ አትፍሩ። ጦርነቱ በተራዘመ ቁጥር የተለያዩ ጠላቶች ምቹ ሁኔታ እያገኙ እጃቸውን እያስገቡ አገሪቱን ችግር ውስጥ እየከተቷት ነው። የብልጽግና አመራሩ የብልጽግና አመራሩ ፍጹም ቁርጠኝነት የለውም። በአካባቢ ያለውን ማለት ነው። ፍጹም ቁርጠኝነት የለውም። በሁለት ቢላዋ የሚበላ ነው። ለስምሪት ስንወጣ መረጃ የሚሰጠው አብዛኛው የብልጽግና አመራር ነው። አቋምም የላቸው። ሰራዊቱ ሙቶ የነሱ ስልጣን እንዲቀጥል ነው የሚፈልጉት። ይሄ ደግሞ እንግዲህ እስካሁን ባየነው የሚሆን አይደለም ሲሉ እንግዲህ በእዝ ስብሰባ ውስጥ ይህንን ጉዳይ እያነሱ ወታደራዊ አዛዥ መኖራቸውን ወታደራዊ የመረጃ ምንጮች ገልጸዋል። እንግዲህ ካሁን በፊት በተደጋጋሚ ጀኔራሎቹ ጦርነቱን በመገምገም እንደዚህ አይነት ጉዳዮችን እያነሳሉ። ባለፈውም ወለጋ አካባቢ በአንድ የዚ ስብሰባ አንድ ጀኔራል በተመሳሳይ ሰራዊቱ በካድሬ እየተመራ፣ ካድሬ ወታደራዊ ስምሪት እየሰጠው የምናሳካው ድል የለንም በካድሬ የሚመራ ሰራዊት ከመመራ ኃላፊነት ብለቅ ይሻለኛል የሚል ምሬት የተሞላበት ንግግር ማድረጉ ይታወቃል። ወደ ወሎ ቀጠና የሚወስድ መረጃ ለአንድ መረጃ ልጨምር። በወሎ ቀጠና እንግዲህ ሰሞኑን በምዕራብ ወሎ መካነ ሰላም የተከሰተውን ጉዳይ በተመለከተ ፋኖ እውነቱን ለማስረዳትና ለህዝብ ለማሳወቅ በሚል በተቆጣጠራቸው ቀጠናዎች ህዝበ ሙስሊሙን ስብሰባ መጥራቱን መረጃዎች ጠቁመዋል። በዛሬው ዕለት በኡርጌሳ እና በተለያዩ አካባቢዎች ከህዝበ ሙስሊሙ ጋር ውይይቶች መደረጋቸውንም ለማወቅ ተችሏል። ያው እንግዲህ እዚህ አካባቢ በመስጊድ የነበረው ሁኔታ በተመለከተ የተለያዩ መረጃዎች ናቸው እየወጡ ያሉት። ይህንን ጉዳይ በተመለከተ ደግሞ የፖለቲካዊ አጀንዳ ለማድረግ ጉዳዩን የሚሄዱ በርካታ አካላት አሉ። ይህንን በተመለከተ እየወጡ ያሉ መረጃዎች አሉ። እንግዲህ መስጊዱ ውስጥ ተኩስ ነበርም የሚሉ መረጃዎችን ጨምረው ከዛ ቀደም ብሎ የወረዳው የሰላምና ደህንነትና የሚልሻ ኃላፊዎች በዚህ መስጊድም ተደብቀው ነበር የሚሉትን መረጃዎች ጨምሮ በሁለቱ በኩል የተለያዩ መረጃዎች ናቸው እየወጡ ያሉት በሌሎቹ በኩል ደግሞ ለፍተሻ ትብብር እናደርጋለን እየተባሉ ተኩሰው ገደሉ የሚሉትን ጨምሮ ሁኔታው በገለልተኛ አካላት ምርመራ ሊደረግ ይገባል ሁሉም ለዚህ ምርመራና ኃላፊነት ለመውሰድ መዘጋጀት ያለባቸው ነው የሚሆነው በየአካባቢው ግን ያልሆነ ቅስቀሳ የሚያደርጉ አካላት በዚህ ድርጊታችሁ የምታዝኑበት መሆኑን ልትገነዘቡ ይገባል ይሄ ህዝብ የህልውና አደጋ ውስጥ የገባው በሃይማኖቱ አይደለም በማንነቱ ነው። በወለጋም በተለያዩ አካባቢዎችም ክርስትናን ወይም ደግሞ እስልምናን ማዕከል ያደረገ ጥቃት በአማራ ላይ ተፈጽሞ አያውቅም። በተፈጸመ ያለው አማራነትን መሰረት ያደረጉ ጥቃቶች ናቸው። በየመጠለያ ጣቢያዎች እና በየመጠለያ ካምፖች ያሉትን ወገኖች ከወለጋ ከመተከል የተፈናቀሉትን ቀረብ ብላችሁ ብታያቸው እና አንድ ቀን እንኳ ስንቅ ጭናችሁ ብታነጋግሯቸው እውነታውን ይገባችኋል። ከዛ ባለፈ ግን የተለያዩ ዓለም አቀፍ ዩኒቨርሳል የፖለቲካዊ ሃይማኖቶች እንቅስቃሴ ውስጥ ጉዳዩን ወስዶ ለመክተት የሚደረገው ጥረት እንግዲህ ለብዙ ሺህ ዓመታት ለዓለም ተምሳሌት በሆነ ሕዝብ መካከል የሚደረጉ ቅራኔዎችን ከማስፋት እና ችግሮቹ በውይይት እንዲፈቱ የሚደረገውን ችግር ከማባባስ የተለየ ነገር አይኖረውም። በዚህ በኩል እንግዲህ የነፃነት እንቅስቃሴ አድርጋሉ የሚል የትኛውም አካልም ጭምር ይህንን ጥንቃቄ ወደፊትም መውሰድ አለበት። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ፣ እኛ አመሰግናለሁ መልካም